ሰላም ሰላም የማራናታ ቲዩብ ተከታታዮች፣ ባለፈው ቻፕተር ዋን አንትሮፖሎጂ ኢንትሮዳክሽኑን አይተን ነበር። ዛሬ ደግሞ ቻፕተር ቱ በካሪኩለማቹ መሰረት ስለ ሁመን ካልቸር እንደ ታይዳት ኮኔክት የሚል ኮንሰፕት እናያለን ማለት ነው። እንግዲህ እዚህ ቻፕተር ውስጥ ስለ ሁመን እንደ ካልቸር፣ ሰውና ባህሉ እና ትስስሩ ምን ይመስላል የሚለውን በደንብ የምናይበት ቻፕተር ነው ማለት ነው እና እንግዲህ ቻናላችንን አዲስ እንደሆናችሁ አው አልጠራጠርም፣ ምክንያቱም ቻናሉ በራሱ አዲስ ስለሆነ ማለት ነው። ስለዚህ ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን ማለት ነው። ሶ በቀጥታ ወደ ቴዎሪያችን ስንገባ ሂዩማን ካልቸር እና ታይዳት ኮኔክት ነው የሚለው ኮንሰፕታችሁ እና ኮንሰፕቹአላይዚንግ ኦፍ ካልቸር። እንግዲህ ካልቸር ምንድን ነው ብለን ከዲፊኒሽን ኦፍ ካልቸር ነው ምንነሳው ባህል ምንለው ነገር ምን ማለት ነው እንግዲህ ኤድዋርድ ቴለር የሚባለው ሳይንቲስት ምንድነው የሚለው ካልቸር ኢዝ ዲፋይንድ አስ ኮምፕሌክስ ሆል which include knowledge belief moral and any other capability and habits acquired by man as a member of society ነው የሚለው። እንግዲህ ኤድዋርድ ቴይለር ካልቸር ኢን ዲፋይንድ ሲያደርገው ምንድነው የሚለው በጣም ኮምፕሌክስ የሆነ ኮምፕሌክስ የሆነ እውቀት፣ አስተሳሰብ፣ ሞራል እና ሌሎች ካፓቢሊቲን ባድጋ ያዘና እንዲሁም እንደ ልምድ ወይም ደግሞ በልምድ የሚገኝ ሲሆን ሰዎች ከማህበረሰቡ ጋር ወይም ደግሞ ከሶሳይቲው ጋር አብረው ተጣምረው እንዲኖሩ የሚያግዝ ወይም የሚጠቅም መሳሪያ ነው ነው የሚለው ኢድዋርድ ቴይለር ማለት ስለዚህ ካልቸር ኢዝ ሲስተም ኦፍ ለርኒንግ ቢሄቨር ነው ማለት በቀላሉ። እዚህ መማር ይቻላል ካልቸር ባህልን መማር ይቻላል ከአንዱ ወደ አንዱ መወራረስም ደግሞ መተላለፍም ይችላል ነው። ካልቸር ኢዝ ሲስተም ኦፍ ለርኒንግ ቢሄቨር ሼርድ ባይ ኢን ዘ ትራንስሚትድ አማንግ ደሚ ምሮብ ግሩፕ ይላል። ስለዚህ ካልቸር በቀላሉ የምንማረው ነገርና ከአንዱ ማህበረሰብ ወደ ሌላ ማህበረሰብ መተላለፍ የሚችል ነገር ነው ማለት ነው። ይሄን ግን ኦል ቲንግ ቢዮንድ ኔቸር ነው ባዮሎጂ። ስለዚህ ካልቸር እንግዲህ አንዳንዴ ከባዮሎጂም በላይ ወይም ደግሞ ከተፈጥሮም በላይ እንድናስብ የሚያደርገን ኮንዲሽኖች አሉ ማለት ነው። ለዛም ነው ካልቸር ቢዮንድ ኔቸር እንደ ባዮሎጂ የምንለው ማለት ነው። ባዮሎጂ እንግዲህ ስለ ተፈጥሮ ወይም ደግሞ ስለ ነፍስ ያላቸው ወይም ህይወት አላቸው ስለ ህይወት የሚያጠና ሳይንስ ነው፣ ባጭሩ ማለት ነው። እንግዲህ ከህይወት በላይ የሆነ ደግሞ እነኚህ ህይወት ያላቸውን ሰዎች በተለይ የሚተሳሰሩበትን ኮንሰፕት ወይም ደግሞ ካልቸር የምንለውን ሊያጠናልን አይችልም ማለት ነው። ለዛ ነው ቢዮንድ ኔቸር እንደ ባዮሎጂ የምንለው ማለት ነው። ካራክተሪስቲክስ ፊቸር ኦፍ ካልቸር። ካልቸር ምንድን ነው? ባህሪው ምን አይነት ባህሪ ያለው ካልቸር ታዲያ? ካልቸር ምንድን ነው፣ ምን አይነት ጸባዮች አሉ ስንል ካልቸር እንግዲህ ለርንድ ነው፣ ወይም ደግሞ በቀላሉ ልንማረው እንችላለን። ይህ በተፈጥሮ ነው፣ በ በጄኔቲካሊ የምናገኘው ነገር አይደለም ካልቸር ነው። ሶ በተፈጥሮ ሰው ሲወለድ ይዞት የሚወለድ ነገር አይደለም፣ በትምህርት የሚያገኘው ነው ማለት ነው። ስለዚህ ለዚህም ነው ወይም ደግሞ ስለዛ ባህል ህግና ደንብ አውቆ በዛ ህግና ደንብ መሰረት ሲኖር ነው እንግዲህ ኢንካልቸሬሽን ወይ ምንለው ማለት ነው። ሌላው ካልቸር ሼር ነው። በቀላሉ ሼር ማድረግ የምንችለው የምንጋራው፣ ልንጋራው የምንችል ነገር ነው ካልቸር። ሌላው ሲምቦሊክ ነው ካልቸር። ሲምቦሊክ ነው ምልክት ነው ማለት ነው ምልክት ነው ስንል ካልቸር አንድ ሰው አለባበሱን አይታችሁ ምን አይነት ካልቸር እንደሚከተል ምን አይነት ብሔር፣ ምን አይነት ሰው እንደሆነ መገመት ትችላላችሁ ማለት ነው። ሌላው ዘዝመሰሰ ሽን ትሲምንዋ ሲምላ ይታወቃል ምልክት እና ያ ምልክት የሚወክለው ነገር የግድ ዳይሬክት ትስስር ሊኖራቸው ያስፈልጋል ብለን የምንለው ነገር አይደለም ማለት ነው። እንደ ካልቸር ኦል ኢንኮምፓሲንግ ነው ካልቸር እንግዲህ

ሊኖር ይችላል። ዳት ኢዝ ካልቸር ኢዝ ኢንተግሬትድ ምን ነው ሰሉ። ሌላው ካልቸርን በቀላሉ አዳፕት ማድረግ እንችላለን። እንደዛው ደግሞ ማለት አዳፕቲቭ ልናደርገው ምን እንችላለን ነው። አዳፕቲቭ ስንል ዛት ኦፈር ሾርት ተርም ቤኔፊት ሚ ሃርም ዘ ኢንቫይሮንመንት እና ትሪትን ሎንግ ተርም ሰርቫይቫል እንግዲህ፣ አንድ አንዴ አንድ አንድ ልምዶች ወይም ደግሞ አንድ አንድ ተሞክሮዎች ምናልባት አደገኛ ሊሆን ይችላሉ፣ ወይም በሾርት ተርም ላይ ጠቀም ያላቸው መስለው በኋላ ላይ ግን ይህ ጉዳታቸው ሊያመዝን ይችላል ማለት ነው። አሉ ኢትዮጵያ ውስጥ ጎጂ ባህል የሚባሉ ነገሮች አሉ፣ እንደዛ ያሉትን ነገሮች ለማለት ፈልጉ። ሌላው ዳይናሚክ ነው ካልቸር። ካልቸር እንግዲህ ሪጂድ አይደለም፣ በየጊዜው ቼንጅ ሊሆን ይችላል ካልቸር፣ ፍሮም ጄኔሬሽን ቱ ጄኔሬሽን፣ ፍሮም ኢራ ቱ ኢራ፣ ሞደርናይዝድ እየሆነ ሊቀየር ይችላል ነው ካልቸር። ሶ እነኚህ እንግዲህ በዋናነት የካልቸር መገለጫ ወይም ደግሞ ካልቸር አስፔክት ናቸው ማለት ነው ካልቸራል አስፔክት ናቸው ማለት ሌላው ኤለመንት ኦር አስፔክት ኦፍ ካልቸር የምንላቸው አለ። ካልቸር እንግዲህ ማቴሪያል ሊሆን ይችላል ነን ማቴሪያል ሊሆን ይችላል። ማቴሪያል ካልቸር ስንል በቀላሉ ማንሜድ የሆኑ ኦብጀክት ቦች ነው ኦብጀክት ሆነ ነው በሰው ሰራ የሚሰሩ ቁሳቁሶች የሚጨበጡ፣ የሚዳሰሱ ታንጀብል የሆኑ ነገሮችን ማቴሪያል ካልቸር እንላለን። ነን ማቴሪያል ካልቸር የምንለው ግን ቢሄቪየር ኦፍ ዘ ሜምበርስ ነው፣ ምናልባት ኢንታንጀብል ሊሆን ይችላል። ይሄ በቀላሉ ማይዳሰስ ሊሆን ይችላል ማለት ነው። ለምሳሌ ቫልዩ እሴት እሴት የምንለው ነገር አሁን ነው፣ ማቴሪያል ነው። አር ቫልዩ ዘ ስታንዳርድ ባይ ዊች ሜምበር ኦፍ ሳይቲ ዲፋይን ዋት ኢዝ ጉድ ኦር ባድ። እውነትን አንድ ነገር ዘ ማህበረሰብ ውስጥ እውነት ማለት ምንድነው? ወይም ጥሩ የምንለው ምን ነው? ምንድነው? መጥፎ የምንለው ደግሞ ምንድነው? አንዳንድ መጥፎ ነገሮች የሆነ ባህል ውስጥ ጥሩ ነገር ሊሆኑ ይችላሉ። ስለዚህ ከቦታ ቦታ ቫልዩ በራሱ ልዩነት ይኖረዋል። ሌላው ቢሊፍ ነው፣ አስተሳሰብ ወይም ደግሞ አመለካከት የምንለው ይሄ ሶሪ ካልቸራል ኮንቬንሽን ዳት ኮንሰርንስ ትሩ ኦር ፎልስ አሰምሽን ትሩ ወይም ፎልስ የምንለው ምንድን ነው? ይሄ ቢሊፍ ስለሆነ ኖርም አይደል። ሼርድ ሩል ዛት ዲፋይን ሃው ፒፕል ኦት ቱ ቢሄቭ አንደር ሰርቴን ሰርከምስታንስ ይሄ እንግዲህ ኖርም የምንለው ህግ ነው። ሼርድ የሆነ ህግ ነው። እንዴት ነው አክት ማድረግ ያለባቸው፣ እንዴት ነው መኖር ያለባቸው የምንለው ነው። አንዳንድ ደግሞ ፎልኩ የምንላቸው አለ። ኖት ስትሪክትሊ ኢንፎርስድ የግድ ኢንፎርስ የማናደርጋቸው ነገሮች ሞርስ የምንለው ኦብሊግድ ቱ ፎሎ የግድ ደግሞ ፎሎ እንድናረግ የምንገደደባቸው ነገሮች አሉ። እነሱ እነሱ ሞርስ እንላቸዋለን። ፎልኮ ግን የግድ አይደለም ማለት ነው፣ የግድ አይደለም ነው። ሶ ዲስ አር ዋት ዘ ኤሌመንት ኦር አስፔክትስ ኦፍ ካልቸር የምንላቸው ናቸው እስካሁን ያየናቸው። ሌላው ካልቸራል ዩኒቲ ኢን ዘ ቫሪሽን ካልቸራል ዩኒቲ እንደ ቫሪሽን እንግዲህ ምን አይነት አንድነትና ምን አይነት ልዩነት አላቸው ነው ካልቸር አንደኛ ዩኒቨርሳሊቲ ይላል እዚህ ጋር አር ካልቸር ትሬት ዳት ስፓን አክሮስ ኦል ካልቸርስ። እንግዲህ ብዙዎቹ ካልቸሮች የሚመሳሰል ነገር ይኖራቸዋል። እንግዲህ ዩኒቨርሳሊቲ ስንል ይሄ ዓለም አቀፋዊነት ደግሞ አጠቃላይነት የምንለው ሶ ባዮሎጂካሊ ቤዝድ ኦን ዩኒቨርሳል ኢንክሉድ ሎንግ ፒሪድ ኦፍ ኢንፋንት ዲፔንደንሲ የራውንድ ሴክሹዋሊቲ አንድ ኮምፕሌክስ ብሬን ፎር ላንጉጅ አመንግ ሶሻል ዩኒቨርሳሊቲ ኢዝ ላይፍ ኢን ኤ ግሩፕ ኢን ፋሚሊ ሄ እንግዲህ ማህበራዊ ግንኙነት የምንለው ሁሉም ማህበረሰብ ጋር ብትሄዱ ማህበራዊ ግንኙነት አለ። ሁሉም ማህበረሰብ ጋር ብትሄዱ ቤተሰብ መመስረት አለ። ስለዚህ እነኝን እንደ ዩኒቨርሳል የምናያቸው ነገሮች ናቸው ማለት ነው። ሌላው ጀነራሊቲ ነው። ጀነራሊቲ አር ካልቸራል ትሬት ዳት ኦከር ኢን ሜኒ ሶሳይቲ ዳት ኖት ኦል ኦፍ ዴም። እንግዲህ ጀነራሊቲ ስንል ለአብዛኞቹ ካልቸራል ትሬቶች ብዙ ማህበረሰቦች ጋር እንዲያደርጉ ይችላሉ፣ ነገር ግን ሁሉም ጋር ማለት ደግሞ አይደለም። ብዙ እና ሁሉም ይለያያል። ፓርቲኩላሪቲ ነው። ቅድም ዩኒቨርሳሊቲ እንዳለ ሁሉ ፓርቲኩላሪቲ የሆኑ ደግሞ አሉ። የሆኑ ማህበረሰቦች ጋር ካልቸር የሆኑ ነገር ግን የሆነ ቦታ ላይ ደግሞ የማይታወቁ እስፕሪድ ይላል። ስለዚህ አንዳንዴ የሆነ ቦታ ላይ ብቻ ስፔስፊካል የሚታወቁ ባህሎች ወይም ደግሞ ካልቸሮች ይኖራሉ። እነሱ ነው ፓርቲኩላሪቲ የምንላቸው። እዚህ ሌላው ኢትኖሴንተሪዝም ካልቸራል ሪላቲቪዝም እና ሁመር ራይት የሚሉ ሶስት ተርሞች አሉ። ኢትኖሴንተሪዝም ስንል እንግዲህ ዘር ሪፈርስ ቱ ዘ ቴንደንሲ ቱ ሲ ቢሄቨር ኤንድ ቢሊፍ ኦፍ ዋንስ ግሩፕ ኦንሊ ኦነሊ ራይት ዌይ ኦፍ ሊቪንግ ኢን ዘ ጁጂንግ ኦፍ ዳዘርስ ነው። እንግዲህ የኛ ባህል የኛ ነው ነው ብቻ ነው ትክክል ብለን የሌሎችን አኗኗርና ባህል የምንንቅ ከሆነ ያንን ነው እንግዲህ ኢትኖ ሴንትሪዝም የምንለው። ካልቸራል ሪላቲቪዝም ዘ ቪ ፖይንት ዳት ዘ ቢሄቪየር ኢን ዋን ካልቸር ሹድ ኖት ቢ ጀጅድ ባይ ዘ ስታንዳርድ ኦፍ አናዘር ካልቸር። እንግዲህ ካልቸራል ሪላቲቪዝም ስንል በቀላሉ መማለታችን ነው፣ እኛ ካልቸር ላይ ቆመን የሰዎችን ካልቸር ጀጅ ማድረግ አይገባም ወይ ደግሞ አንችልም። እሱን ለማሳየት ተፈልጎ ነው ካልቸራል ሪላቲቪዝም ስንል ማለት ነው። ካልቸራል ሪላቲቪዝም ማለት እሱ ነው።

ችልር ይላል። ይሄ ማለት ምንድነው? አንድ ማህበረሰብ ወይም ደግሞ አንድ ሶሳይቲ የራሱን መብት ወይም ደግሞ ራሱን ሰልፍ ዲተርሚኔሽን፣ ራሱን በራሱ የማስተዳደር ያ ብቻ ሳይሆን የራሱ የሆነ ካልቸር፣ የራሱ የሆነ ባህል እንዲኖረው እና ሀብት የማፍራት መብት እንዳለው እና ለወለዳቸው ልጆች ደግሞ ስለ ካልቸሩ የማስተማር ሙሉ መብት አለው ብሎ ያስባል አንትሮፖሎጂ። ሌላው ኦሉማን ሼር ኮመን ዩማኒቲ ነው እንግዲህ ሰዎች አንድ ጋር በጋራ ሼር የሚያደርጉት ነገር ሰውነት ወይም ደግሞ ሂማኒቲ እንደሆነ እዚህ ጋር ያስቀምጥላል ማለት ነው። ሌላ ሁመን ራይት ምንድነው? ይህ ሰባዊ መብት የምንለው ኢንቮልቭ ሰሪም ኦፍ ጀስቲስ ሞራሊቲ ቢዮንድ ዘ ሱፒሪየር ቱ ዘ ሎዝ ኦፍ ፓርቲኩለር ካንትሪስ ካልቸር ኤንድ ሪሊጂን ሰች ራይት አር ሲናስ ኢን ሌቨል። ይሄ ማንኛውም ሰው በቀላሉ ከኛ የማይገፈው ወይ ደሞ ተርሚኔት ሊያረግብን የማይችል ኢንተርናሽናል ላርጀን ዘ ሱፒሪየር ቱ ኢንዲቪጁዋል ኔሽን ኤንድ ካልቸርስ ሶ የሰባዊ መብታችን ስለ እንግዲህ ማንኛውም ሰው ሊሰጠን የማይችል እንደዛውም ደግሞ ከህግ አግባብ ውጪ ሊነጥቀን የማይችል መብት ነው ሁመራይት የምንለው ማለት ነው። ሁመራይት የምንለው ተዛ ሴናሪዮ ዛቦት ካልቸራል ቼንጅ ካልቸር አልቼንጅ ካም ኦከር ካልቸር ይሄ ባህል ለውጥ ወይም ደግሞ መቀየር ከብዙ አንግል ወይም ደግሞ ብዙ መንስኤዎች ይኖሩታል ማለት ነው። ካልቸራል ቼንጅ ኦከር እንዲያደርግ የሚያደርጉ አንደኛው ዲፊዥን ነው። ዲፊዥን ስንል እንግዲህ አንድ ካልቸር ከአንድ ማህበረሰብ የሆነን ካልቸር ከሆነ ማህበረሰብ ሊወርስ ይችላል ነው ባጭሩ። ሶ ካልቸራል ኤሌመንት አር ቦሮድ ፍሮም አዘር ሶሳይቲ እንደ ኢንኮርፖሬት ኢንቱ አናዘር ካልቸር። ስለዚህ የሆነ ማህበረሰብ ከሆነ ሶሳይቲ የሆነ ካልቸር ዲዋስ ይችላል ማለት ነው፣ ዲፊውዝ ያደርጋል ካልቸር ማለት ነው በቀላሉ። ኢት ካን ቢ ዳይሬክት ኦር ትሬድ ኦር ፎርስድ ኢምፖዝድ ኦር ኢንዳይሬክት ኢት ካን ቢ ሙቭ ፍሮም ኤ ቱ ኦ ቱ ሲ ስሩ ቪ ቢ ላል። ይሄ ማለት አንዳንዴ ዲፊዥኑ ዳይሬክት ሊሆን ይችላል በስራ ምክንያት ወይም በንግድ ሊሆን ይችላል። ተገደው ራሱ አንዳንዴ አንዴ ኢንፎርስድ የሆነ ካልቸራል ዲፊውዥን ሊፈጠር ይችላል ማለት ነው። ወይም ደግሞ ኢንዳይሬክት ሲሆን፣ ደግሞ አንዳንዴ አንዴ በእጃዙ ወይም በተዘዋዋሪነት ካልቸርን አክሴፕት ልናደርግ እንችላለን ማለት ነው። ለምሳሌ ኤ ቢ ሲ ቢደረደሩ ሲ

ሰዎች እንግዲህ ሁሌም የራሳቸውን ሙከራ የራሳቸውን ሊያደርጉ ይችላል ብቻ ሳይሆን ችግራቸውን ለመፍታት የሚያደርጉትን ጥረት የሚያሳይ ነው። ሌላው ሉላዊነት ወይም ደግሞ ግሎባላይዜሽን የምንለው ነው። እሱ ደግሞ እንግዲህ ዓለምን እንደ አንድ ነው፣ ኢንተርኮኔክት እንድትሆን የሚያደርግ ነው። ይሄ በዋናነት ካልቸራል ቼንጅ እንዲመጣ ትልቅ ሚና እየተጫወተ ያለው ግሎባላይዜሽን ሉላዊነት የምንለው ነገር ነው ማለት ነው። ሌላው እንግዲህ ስለ ሜሬጅ ፋሚሊ እና ኪንሺፕ ወይም ደግሞ ዝምድና ቤተሰብና ትዳር የምንለውን ኮንሰፕት እናያለን። እንግዲህ ትዳር ማለት ምንድነው? ፋሚሊስ ቤተሰብ ምንድነው? ዝምድናስ ምንድነው? እስከ ምን ድረስ ዝምድና ሊሄድ ይችላል የሚለውን የምናይበት ነው። ሶ ሜሬጅ ኢዝ ዘ ፐርማንት ሌጋል ዩኒየን ቢትዊን ማን ኤንድ ዌመን ነው። እንግዲህ ሁለት ሴቶች አንድ ሴትና አንድ ወንድ የሚያደርጉት ህጋዊ የሆነ መተሳሰር ነው። ሜሬጅ ብለለው ሶ አንትሮፖሎጂስት ሃቭ ዲቤትድ ዌዘር ኦር ኖት ሜሬጅ ኢዝ ዩኒቨርሳል ኦር ኖት። እንግዲህ አሁን ብዙ አንትሮፖሎጂስት የሚከራከሩበት ሐሳብ አለ። እንግዲህ ሜሬጅ ዩኒቨርሳል ነው ወይ ዓለም አቀፍ ነው ወይ ነው አይደለም የሚል ብዙ መከራከሪያ ያስቀምጣሉ። ያ ብቻ ሳይሆን ብዙም ኤቪደንስም ያስቀምጣሉ። ለምሳሌ ዜር ኢዝ ኤክሰፕሽንስ ሰች አዝ ናየር ኦፍ ሶዘርን ኢንዲያ ዲድ ኖት ሃቭ ኤ ሜሬጅ ኢን ኮንቬንሽናል ሴንስ ኦፍ ታር ዳስ ባንድ ሉክ ዱክ ሉክ ቱክ no responsibility for the women after ceremony ይላል እንግዲህ እዚህ ጋር ሌጋል ዩኒኑ የለም ማለት ነው። ከተጋቡ በኋላ በእነኚ ማህበረሰብ ዘንድ ባልሚስቱን ቼክ የማድረግ ወይ ደሞ ሪስፖንሲብል የመሆን ግዴታ የለበትም ማለት ነው። ያለ ሚሬጅ አለ ማለት ነው። እዚህ ጋር ደግሞ ሚሬጅ ሩል አለ፣ ህግ አለ። እንግዲህ ኢትዮጵያ ውስጥም በዋናነት በአገራችን የሚሬጅ ህግ አለ። ለምሳሌ ኢንሰንት ታቦ የምንላቸው በጣም የቅርብ ዘመድ የሆኑ በደም ትስስርነት ያላቸው

ቅርብ ዘመድ የሆኑ የሚጋቡበት ሁኔታም አለ። በአፍሪካ ውስጥ ለምሳሌ በኢሸንት ይብሻን ኢንክስ እንደይ ይዋጂን በእነኝህ ማህበረሰብ ዘመዶች ዘመድ በዘመድ ራሱ የመጋባት መብት ነበረው ማለት ነው። ሶ ሶ ሜት ሴሌክሽን ኤክሶጋሚ ኤማሪዝ ነው ታሎ ቱ ሜሪ ሳምዋን ፍሮም ሂዝ ኦን ሶሻል ግሩፕ ነው። እንግዲህ አንዳንዴ ሜት ሴሌክሽን ደሞ የባለ ትዳሪ ትዳር አጋርን ስንፈልግ ወይም ደግሞ ለማግባት ስንወስን የተለያዩ ህጎችን ምንከተለው አለ። ለምሳሌ ኤክሶጋሚ የምንል ከሆነ አንድ ወንድ ከራሱ ማህበረሰብ ወይም ከራሱ ሶሻል ግሩፕ የማግባት መብት የለውም ማለት ነው። ኤክሶጋሚ ኤክሶጋሚ ይጎታ ፕሮቫል ኢን ሳም ካንትሪ ግን አንዳንድ ኮሚኒቲ ውስጥ ደግሞ ይሄ ኤክሶጋሚ በራሱ ፍቃድ ወይም ደግሞ እውቅና ተሰጥቶታል። ሶ አትራክሽን ቢትዊን ሜል እንደ ፊሜል ጌትስ ሎስት ዱ ቱ ክሎዝ ሪሌሽንሺፕ ነው። አሁን ኤክሶጋሚ የማይፈቅዱ ሀገሮች ለምድ ነው የማይፈቅዱ የማይፈቅዱ ካልቸሮች ለምንድን ነው ብላችሁ ታስቡ። በጣም የሚቀራረቡ ሴትና ወንድ ወይም ደግሞ በጣም ዝምድና ያላቸው አንድ ካልቸር፣ አንድ ማህበረሰብ ውስጥ ያሉ በጣም ከቀረቤታ የተነሳ ያ ሪሌሽንሽፕ ወደ ትዳር ከተቀየረ ሎስ ሊሆን ይችላል ብሎ ያስባሉ ነው። ሌላ ዘ ኮንሰፕሽን ኦፍ ኮንሰፕሽን ኦፍ ብሌድ ሪሌሽን ፕሪቬል አመንግደ ሚንበር። ይሄ ደም ትስስር የምንለው ነው። ይሄ በጣም ወሳኝ የሆነው ነው። ኤክሶጋሚ ሐዘ አዳፕቲቭ ቫሊዮ ቢኮዝ ኢት ሊንክስ ፒፕል ኢንቶ ዋይደር ሶሻል ኔትዎርክ ኦፍ ኔትቸርስ ሄልፕስ ፕሮቴክዜም ይላል። አሁን እንግዲህ ኤክሶጋሚ ጥሩ ነገሩ ምንድን ነው ዳ፣ ሰዎች ከሌላ ካልቸር ጋር ዳይቨርሲፋይ ሆነው እንዲኖሩ እና ትስስሩ የሰፋ እንዲሆን ያደርጋል። ስለዚህ ጥቅምም አለው ማለት ነው ኤክሶጋሚ። ሶ ኢንዶጋሚ ስንል ደግሞ ኢንዲቪዥዋል ሜሪ ዊዝ እንጂ እንደውም ይሄ ደግሞ ከካልቸራችን ውጪ መግባት የለብን ብሎ የሚያስቡ ናቸው ኢንዶጋሚ Group ፕ ሰቻ አሚሽ ሞርሞንስ ካቶሊክስ ጆስ ሀሮል ኦፍ ኢንዶጋሚ ካስቲን ኢንዲያ እኔፓል አሮልስዋን ኢንዶጋመስ ናቸው። እነዚህ ኢንዶጋሚን ይፈቅዳሉ። ከኛ ካልቸር ከኛ ባህል ከኛ ወግ ውጪ ማግባት የለብህም ብሎ የሚያምኑ ናቸው ማለት ነው። እንግዲህ ካቶሊክሶች ጆሶችም ይሄንን በጣም ይቀበሉታል ማለት ነው። ሌላ ፕሪፌሬንሻል ኮዚን ሜሪጅ ነው። ክሮስ ኮዚን የሚባል አለ ችልድረን ኦፍ ስብሊንክ ይሄ የእህታማቾች ወይም ደግሞ የወንድማማቾች ልጆች የሚጋቡበትም ወይ ነው የማይጋቡበትም ኮንዲሽን አለ ማለት ለምሳሌ ክሮስ ኮይዝናል ቺልድረን ኦፍ ስብሊንግ ኦፍ ኦፖዚት ሴክስ ማለት እህታማቾች እና ወንድማማቾች ልጆች ማለት ነው ዛት ኢዝ ማዘርስ ብራዘር ቺልድረን እንደ አዘር ፋዘር ሲስተር ቺልድረን ካምቢ ሜሪ ዊዝ ኢች አዘር ይሄን የሚፈቅዱ ባህሎች ወይም ወጎች አሉ የሚሊ ቺልድረን ኦፍ ዋንስ ማዘር ሲስተር እና ዋንስ ፋዘር ብራዘር ካም ቢሜሪ ዊዝ የሚገኝ ነው። ለምሳሌ ላብሬት ስንል ኢንደ ካስተም ዌር ባይ ተብሎ ብዙ ይከተሉታል ማለት ነው። ይሄ አንድ ሴት ባሏ ከሞተባት የባሏን ወንድም የማግባት ግዴታ አለባት ማለት ነው። ይሄ እንግዲህ ልጆቹም በደንብ ሳይጎዱ እንዲያድጉ ታስቦ የተደረገ ካልቸራል አስፔክት ነው ማለት ሰች ከስተም ቦዝ ሰርቪስ አዘፍ ሶሻሊ ሴኩሪቲ ኦፍ ዊዶ እንደችል ለሷም ለልጆቹ ነጻነት ሲባል ይሄ ሌብሬት ይፈቀዳል ማለት ነው። ሶሮሬት ዌን ዘ ዋይፍ ዳይስ ዘ ዊዶር ሜሪንግ ሲስተር ኦፍ ሂዝ ዲሲዝድ ዋይፍ ነው እንግዲህ። እዚህ ጋር ደግሞ ሶሮሬት ስንል በተቃራኒ ነው። አንድ ሰው ሚስቱ ከሞተችበት የሚስቱን እህት የማግባት ማለት ነው። ይሄ ደግሞ በኢትዮጵያ ውስጥ በአንዳንድ ባህሎች ውስጥ የሚፈቀድ የትዳር ሲስተም ነው ማለት ነው። ትዳር ሲስተም ነው ማለት ነው። አንድ ሰው ስንት ሚስት ሊያገባ ይችላል? የሚል ደግሞ እዚህ ጋር ነምበር ኦፍ ስፓውስ ያስቀምጥላቸዋል። ሞኖጋሚ የምንለው እንደ ስሙ እንደሚታዩት ሞኖ ስንል አንድ ማለት ነው። አንድ ወንድ ለአንድ ሴት የምንለው ልጅ የጥሩ ነው። ሌላው ፖሊጋሚ ሜሬጅ ነው። አንድ ወንድ ወይም አንድ ሴት ከሁለት እና ከሶስት ባል ወይም ከሶስት ሚስት ጋር መጋባት ትችላለች ብሎ ይታሰባል። ፖሊጋሚ ፖሊጋይኒ ስንል ደግሞ ሜሬጅ ማን ቱ ቱቱ ኦር ሞር ዊመን። ፖሊጋይኒ የምንለው አንድ ወንድ ሁለት ሴት ሲያገባ ነው። አንድ ስንል ደግሞ አንድ ሴት ሁለት ወንድ ስታገባ ነው። ሶሮራል ፖሊጃይኒ ነው እቺ ማንዊስቱ ኦር ሞር ሲስተር ዘይ ደግሞ ሶሮራል ፖሊጃይኒ ስንል አንድ ወንድ ሁለት እህታማቾችን ማግባት ይችላል የሚል ህግ ነው። እንግዲህ እነኚህ ኢትዮጵያ ውስጥ አሉ የሉም፣ የትኛው ባህል እንዲ ያለ ነገር ይፈቅዳል የሚለውን ማየት ትችላላችሁ ማለት ነው። ብዙም የሚፈቀዱ አይነት አይደሉም። ሶሮራል ፖሊጃይኒ እና ስፔሻሊ ፖሊ አንዲ አንድ ሴት ሁለት ባል ይኖራታል ተብሎ እንግዲህ አይታሰብም ማለት ነው። አንድ ወንድ ሁለት ሚስቶች ሊኖረው ይችላል። ሶ አድቫንቴጅ ነው ዲስ አድቫንቴጅ ኦፍ ፖሊጋሚ ሜሬጅ ምንድነው? ፖሊጋሚ ከአንድ በላይ ሚስት ማግባት ምንድነው አድቫንቴጁ? ምንስ ነው ደግሞ ዲስ አድቫንቴጅ የሚለው እንዴ። ሶ ሃቪንግ ቱ ኦር ሞር ዋይፍ ኢዝ ሲን አስ ኢ ሳይን ኦፍ ፕሪስቴጅ እንግዲህ እንደ ንግስና ታደርጎ ወይ ደሞ እንደ ክብር ታደርጎ ይታይ ነበር በድሮ ጊዜ። አሁን እንኳን ብዙም እንትን አይልም። ለዚህ ሁለት ሚስት ያለው ሰው በጣም ታዋቂ ወንድ፣ የተከበረ ሰው ተብሎ ይታሰባል። እንደዛ ይታያል። ሃቪንግ ሚልትፕል ዋይ ሚንዝ ዌልስ፣ ፓወር፣ ስታቱስ ኦፍ ቦዝ ፎር ፎር ጋይነስ ሃስባንድ ዋይ በለችል። ለኔ ሁለት ሚስት ወይም ሶስት ሚስት ያለው ሰው በጣም ሀብታም፣ ባለስልጣን ወይም ደግሞ ብዙ ልጆች፣ ልጆች ሀብት ናቸው ተብሎ ስለሚታሰብ ብዙ ልጆች እንዲኖሩት ተብሎ የታሰብ ነበር። ነው ሶት ትሮዲዩስ ፕሮዲውስ ሞር ችልድረን ሁ ዋር ኮንሲደርድ አ ቫሊዩብል ፊቸር ኦፍ ኢኮኖሚክ ኤንድ ፖለቲካል አሴት ነው። ኢኮኖሚክ አድቫንቴጅ ነው ስናይ ኢንኮሬጅ ቱ ዎርክ ሃርድ ሞር ኮስት። ያው እንግዲህ አንድ ሰው ሁለት ሚስት ወይም ሦስት ሚስት ሲኖረው በዛው ኃላፊነት ስለሚመጣ በደንብ እንዲሰራና ጠንክሮ እንዲሰራ ያደርገዋል ለማለት ተፈልጎ ነው። ኢኮኖሚክ አድቫንቴጅ ከዚህ አንጻር ነው። እንደዛው ደግሞ ድሮባ ካለው ስፔሻሊ እነኛ ሁለቱ ሚስቶች የጠላትነት ባህሪን ዲቭሎፕ እንዲያደርጉ ያደርጋቸዋል ማለት ነው። ከኢኮኖሚክ ኮንሲደሬሽን ኦፍ ሜሪጅ እና እንግዲህ ኢኮኖሚክ ኮንሲደሬሽን በትዳር ውስጥ ኢኮኖሚክ ኮንሲደሬሽን አንዱ መታየት ያለበት ነገር ነው። እንግዲህ ብራይድ ፕራይስ ወይም ብራይድ ዌልዝ ኢዝ ኮምፐንሴሽን ጊቭን አፖን ሜሪጅ ባይ ዘ ፋሚሊ ኦፍ ዘ ግሩም ቱ ዘ ፋሚሊ ኦፍ ዘ ብራይድ። አንድ ሰው ጥሎሽ ይጥላል ባጭሩ፣ ወይም ደግሞ ሲያገባ የወንድ ቤተሰብ ለሴት ቤተሰብ የሚጥለው ጥሎሽ ነው ብራይድ ፕራይስ ወይም ብራይድ ዌልዝ የምንለው ኢምፖርታንት ፋንክሽን የብራይድ ፕራይስ ሃዝ ቢን ሴኩሪቲ ወይም ለኢንሹራንስ ጉድ ትሪትመንት ዋይ አዜ መካንዞ ስታቢላይዚንግ ሚሬጅ። እንግዲህ ብዙ ጊዜ አንድ ወንድ ለሴት ልጅ በደንብ ጥሎች ጥሎ ወይም ደግሞ ለቤተሰቧ ጥሩ ወጪ አድርጎ ካገባት ስታብላይዝ አርጎ ደግሞ ሴፍ አርጎ ይይዛታል። ለእሷ ሴኩሪቲ ጥሩ ነው ተብሎ ስለሚታሰብ ፍቺን ለመቀነስ ይሆናል ብለው ስለሚያስቡ ብዙ ጊዜ እንደዚ ያለ ነገር ይደረጋል ነው የሚለው

ገንዘብ የመክፈል ወይም ገንዘብ የመስጠት አንዳንድ ባህል ውስጥ የተለመደ ሂደት ነው ማለት ነው። ሶ ከተገቡ በኋላስ የት ይኖሩ የሚል ነገር ደግሞ ያስቀምጥላቸዋል። እዚህ ጋር ፖስት ሜሪታል ሪሲዳንስ ባልና ሚስት ከተገቡ በኋላ የሚኖርበት ቦታ ምን ይመስላል። እዚህ ጋር ፓትሪሎካል ሪሲዳንስ ይላል። ይሄ ማለት ብዙ ጊዜ እንደተለመደው የወንድየው ቤተሰብ ወይም ደግሞ የወንድ ልጅ ወንዱ ቤተሰቦች ጋር የሚኖርበት ከሆነ ፓትሪሎካል እንላለን። ማትሪሎካል ስንል ደግሞ ወደ ሚስት ቤተሰብ አካባቢ የሚኖሩ ከሆነ ነው ማትሪሎካል የምንለው። አምቢሎካል ኦር ባይሎካል ስንል ደግሞ ለሜሪድ ካፕል አቤቸ ዋይፍ ኦር ይሄ ለሙሽሮቹ ምርጫ ስንሰጣቸው ነው፣ ወደ እሷ ቤተሰብ ወይስ ደግሞ ወደ እሱ ቤተሰብ አካባቢ መኖር አለበት ሲባል ዛት ዝ ባይሎካል እንላለን። አሁን ኮሎካል የምንለው ሪሲዳንስ ደግሞ ይሄ ብዙ ጊዜ ሀስባንድስ ማዘር ብራዘር። ይሄ ሀስባንድስ ማዘር ብራዘር ስንል ሀስባን ነው ባልየው እናት ወንድሙ አካባቢ ልጁ እንዲኖር ሁኔታው ሲመቻች ማለት ነው። ኒው ሎካል ሬሲዳንስ ስንል ደግሞ ላይቭ አዌይ ፍሮም ሪላት፣ ከሁሉም ርቀው ሲኖሩ ደግሞ ኒው ሎካል እንለዋለን ማለት ነው። ይሄ ከተጋቡ በኋላ እንዴት ይኖራሉ የሚለውን የሚያሳይ ነው ማለት ነው። አጠር ብላ የተቀመጠች ነገር ነች። ሶ ቤተሰብ ምንድን ነው ታዲያ? ፋሚሊ ምንድን ነው? ሶ ፋሚሊዝ ኒኩለር ፋሚሊ ምን ኮንሲስቲንግ ኦፍ ሃስባንድ ኤንድ ዋይፍ ኤንድ ዜር ቺልድረን። ኒኩሊየር ፋሚሊ ስንል ባል ሚስት እና ልጆቹ አጠቃላይ ማለት ነው። ኤክስቴንድድ ፋሚሊ ስንል በደም የተሳሰሩ በሙሉ ኤክስቴንድድ ፋሚሊ ወይ በደም የተሳሰሩ ልጅ በጋብቼ የተሳሰሩት ባጠቃላይ ነው ኤክስቴንድድ ፋሚሊ የምንላቸው። ኤክስቴንድድ ፋሚሊ ኮንሲስት ኦር ሞር ፋሚሊ ዛት አር ሊንክድ ባይ ብለታል። ኤንድ ፓትሪኒያል ኤክስቴንድድ ፋሚሊ ዘ ያንግ ካፕል ቴክስ አፕ ሬሲደንስ ኢን ዳ ሆምስቲድ ኦፍ ዳ ሃስባንድስ ፋዘር ኢን ዳ ሀዝባንድ ኮንቲንዩ ቱ ወርክ ፎር ሂዝ ፋዘር ይላል። ይሄ ልጅዮው አባቱ ጋር ሆኖ አባቱንም እያገለገለ ራሱንም እያገለገለ ሲኖር ማለት ነው። ታዲያ ምንድን ነው ሜሬጅ ጥቅሙ ፋንክሽን ምንድን ነው ይላል። ዚ ሜሬጅ ፋንክሽን እንደ ፋሚሊ ባዮሎጂካል ፋንክሽኑ እና ሴክሹዋል ሪፕሮዳክቲቭ ነው። ሜሬጅ አንዱ ሪፕሮዳክሽንን ፋሲሊቴት ለማድረግ ነው። ኢኮኖሚካል ፋንክሽንም አለው። ሁለት ሰዎች ሲጋቡ ኢኮኖሚ ኦፕሬሽን ስለሚኖር ለውጡ ወይም ደግሞ እድገት ወይም ሰርቫይቫል ኦፍ ኢንዲቪጁዋል ሞር ያደርጋል። ለሶሻል ሶሻል ፋንክሽን አለው ሜሬጅ እንግዲህ፣ አድስ ስፓውስ ሞስት ኦፍ ስፓውስ አር ላቲቭ ኦር ግሩፕስ ኪን ይላል። ይሄ ሶሻል ፋንክሽን ማህበረሰብ ማህበረሰብ ማህበረሰብን ለመፍጠር ትዳር የግድ ያስፈልጋል። ሶሻላይዜሽን የምንለው ይሄ ማህበረሰባዊ ግንኙነት ወይም ካልቸሬሽን የምንለውንም ሊያፋጥን ይችላል ነው የሜሬጅ ዋና ዋና ጥቅሙ። ይሄ ነው። ኪንሺፕ ማለት ዝምድና ነው እንግዲህ። ኪንሺፕ ኢዝ ሜትድ ኦፍ ሎኪንግ ሪሌሽንሺፕ፣ ዝምድና ላይ የምናጠነክርበት እንግዲህ። ዝምድና በተለያየ ሁኔታ ሊጠነክር ይችላል። ስለዚህ አንዱ ፋሚሊ ሮቴሽን ነው። ዘ ፋሚሊ ዊች ሃዝ ቦርን አንድ ሪድ ላይ ይሄ፣ ከተወለዱ አንድ ሰው ከተወለደና አዛ ካደገ የግድ ኪንሺፕ ይጠነክራል። ሌላው ፕሪ ፕሮክሪየሽን የሚባል አለ ዘ አዘር ፋሚሊ ቱ ዊች establish relations through marriage በዚህ በጋብቻ ደግሞ የሚፈጠረው kinship ወይም ዝምድና ትስስር የምንለው ነው ማለት ነው እ ኮንሳንጂነስ kinship የምንለው አለ ሪሌሽንሺፕ ቤዝድ ኦን ብለድ፣ ይሄ በደም ነው። ፋይናል kinship የምንለው ሶሻሊ ኦር ሌጋሊ ዲፋይንድ ሜሪታል ሪሌሽንሺፕ የሚለው ትዳር በህጋዊ ሊሆን ይችላል፣ ወይም ደግሞ በማህበረሰቡ የተፈጠረ ትዳር ዝምድና ነው። ደሞ ኪንሽፕን እንደዛ እንት ላይ ዲሴንት ዘር ተብሎ የሚቆጠሩ ሰዎች ትስስር ነው ነው ዲሴንት ትስስር አለ ወይም ዲሰንት ስትሬስ ሶሎሊ ስሩ ዘሜ ላይ ይሄ በወንድ ዝርያ ብቻ ዘር ሲቆጠር፣ እንግዲህ እንደምታውቁት ስቲል በመጽሐፍ ቅዱስም እንደሚያስቀምጠው በወንድ ዝርያ ነው ሰዎች የሚቆጠረው። ከሌ ከሌ ወለደ ከሌ ከሌ ወለደ ከሌ ወለደ እያለ ዘፍጥረት ላይ ያስቀምጣል። ያ እሱ ነው ፓትሪኒ እያለ የምንለው ስኪሽን ላይ ነው ሪታስፋስ ሩሜል እ ጣላ ራሱ ወይም የምንለው ውርስም ነው ራሱ በወንድ ስም ነው ሲሆን የነበረው ማለት እሱን፣ ማትሪኒያል እንላለን። ማትሪኒያል ዲሰንት፣ ይሄ በሴት ደግሞ ሲሆን ነው። በዛው ኮግናቲክ ዲሰንት፣ ይሄ በፈለገው በወንድ ወይ በሴትም ዝርያውን ማስተሳሰር ወይም መቁጠር ሲፈልግ ነው ማለት ነው። ስለዚህ ይሄ እንግዲህ ዲሰንት የምንለው ይሄንን ነው ማለት ነው። ሶ ቴንክ ዩ ቬሪ ማች እንግዲህ ቻፕተር 2 ይሄን ይመስላል። ትንሽ ከቻፕተር ይላል ይሄ ሶ ኔክስት ቻፕተር 3 ይዘን እንመጣለን። አሁን ቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ይሄን ቪዲዮ ለሌሎች ተማሪዎችም እንዲያገኙት ሼር አድርጉት። እናንተም ደግሞ ላይክ ላይክ በማድረግ ኮመንት ደግሞ ካላችሁ ኮመንት ሴክሽን ላይ ልታስቀምጡልን ለኔክስት ቪዲዮ ምናሻሽለው ነገር ይኖራል ማለት ነው። በኔክስት ቪዲዮ እስከምንገናኝ ደናው